አሁን እንዳወራው ነው። እነዚህ ሰዎች እንደዚህ እንደዚህ አድርገናል ተብሎ ወይ ደግሞ ያወጣችሁት ቪዲዮም አለ መሰለኝ፣ ቮይስ ሪከር፣ እነዛ ሰዎች ወጥተው ያውሩ። እኔ ሰዎች ገንዘባችንን ወስደዋል ካሉ እኔ እኮ ግልጽ ነው የነገርኩህ። እሱም ማለት ኮ ባለቤትም ይኸውና እርቶሻል አይደለ፣ ስለዚህ መጠየቅ ካለብስ ጠይቂው ነው ይህን ነገር ነው ያሉ። ከዛም ባለፈ ደግሞ ስለወጣው ቮይስ እኔ አሁን የእኔን ስም ለማስጠላፍ የሆነ ሰው እንዲህ ብሎ ቮይስ ሪከርድ አርጎ ቢለቅ ስለእኔ ስለዛ ቮይስ የሚያገባኝ የሚጠቅሰኝ ጉዳይ የለም። እኔ ለምን እኔ እስካልሆንኩ ድረስ በቦታው ላይ እስካላደረግኩኝ ድረስ ያው ቮይስ እኔን ለማስጠላት ከተደረገ እኔ አያገባኝም። ሆነ ተንበዲ ተነስቶ ቦይስ አድርጎ ለቀቃ፣ ስለዚህ መቀጣት አለበ። እኔም ደግሞ ምንድነው መሰለሽ ረዥም ያ ሰው ቦይስ ለናን ላሸላች ሰዎች ቦታ ያ ኦልሬዲ አይ አገባብህ ቁጣ ስለሆነብኝ ነው ያንን እየጠየኩህ። ማለት ባዲሻ ማዲሻ አንቱን ከጎናቸው የምትቆም ወንድማችን እንደሆን በብዙ መከራዎች ውስጥ ብዙ የሚያልፉ ልጆችን እንደምታገዝ ብዙ ነገር አብረን እንደምንሰራ አውቃለሁ። እኔ ፕራውድ ከማድረግበት ወንድም ራሱን ችሎ በብዙ ቢዝነሶች ውስጥ ረን ከሚያደርግ ቤስት ጓደኛም ከምለው አንፃር አንተ ብዙ ነገር እንደምታደረግ አውቃለሁ። ኖርማሊ እንዴት ትናገርያለች ምናምን ስትል ጀስት ባክ ሆነ የመጣ ስለመሰለኝ ያ ነገር ልክ እንዳልሆነ፣ ምክንያቱም እነዚህ እህቶች የሚሰሩትና የሚደርስባቸውን ነገር እኔም ስለማቅርብ፣ እዛ ጋር ስንት ነገር ተጋፍጠው እንደሚሰሩ ማለት ከዛ ባሻገር ምንም ቢሆን ምን፣ አንድ ነገር መናገር የምፈልገው ቅድም የሰጣኸኝ ምክንያት ወደኋላ ትመለስ ያልከኝ ወንድሜ አብርሽ፣ ወደኋላ መመለስ ስለፈለግኩ አሁለን በዛ ጉዳይ መመለስ ፈልጌ ሳይሆን እዚህ ጋር ለጓደኞች ብለ ባጭር ጊዜ የሚመለሱ ሰዎች ስላሉ ይህንን ነገር አውጤ ያደረግ ነው የሚለው ነገር። ምናልባት ያንተ ደስታና ያለው ነገር ከእምነትህ በልጦብህ ከሆነ እሱን ዋጋ የምትሰጠው አንተ ነህ። እዚህ ጋር ግን የሚወድ ሰው እንዳኮረፈብህ፣ እንዳዘነብህ እግረ መንገዴን እንደወንድም ልንገርህና ብትችል ያለውን ነገር ይሄ የተፈጠረውን ነገር ሶሪ ብሎ ማለፍ የተሻለ ያደርጋል። ምክንያቱም ብዙ ሰዎች እንትን እያደረጉ ስለሆነ በዚህ ነገር ላይ የምትለው ነገር ካለ የራስን ሀሳብ ግለጽ ለማለት ነው ደኋላ የተመለስኩት እና ይህንን ነገር አትሊስት እንደ ወንድም እኔ አሁን ረጋ ብዬ እያየው ስለሆነ በቃ የማይደረግበት ጊዜ ነው እንደ አንድ ኦርቶዶክስ እምነተኝ ተከታይ ደግሞ ወደ ቤተክርስቲያን የምንሄድበትና የምንጸልይበት ታይም ስለሆነ በዚህ መረገድ የምትለውን ነገር እንድታወራም ስለፈለኩ ነው እንጂ መመለስ ፈልጌ አይደለም ወንድሜ። እድሉ ያንተ ነው። አንተ ልታን አንዳርግ ያለው እኔም ሳይገባኝ ቀርቶ አይደለም ለሱ ደግሞ መልስ ስለሰጠው ነው ቅድ ድጋሚ ሲነሳ እንትን ያልኩት ለሱ ደግሞ በቃ ሶሪ ብዬ አሁንም ሶሪ ብዬ ያለሁ ትክክል እንዳልሆነ እጅ ተናግሬ ያለው ያንን ደግሞ መካሻ እኛ በራሳችን ደግሞ ሌላ ድጋሚ ፕሮግራም አዘጋጅተናል። በዛ ፕሮግራም የትኛውም ተመጥቶ መሳበት ይችላል። ደስተኛ ሆነ ሄድ ይችላል። በሱ ዘግተናል ለዛ ነው ቀደመ ስትመለስ ወደኋላ ኋላ እንመለሳለን። ያ ኦኬ ረጁ፣ አሁን መቀጠል ያለሽ አንቺ ተራ ነው። ጠይቅ። እሺ፣ ከመጀመሪያ እኔ ከአንተ ጋር ፐርሰናል ችግር የለብኝም። ምንም አይነት ፐርሰናል ችግር የለብኝም። ረጁ ያለ ነገር እኮ ነው። ለተስብሻ ያልነገርኩ ነገር ስላለ ቅድም ረጁን እንደዚህ ስለምንቀላለን ነው ገብቷል። በሌላ አይነት ነገር ሰው እኔና ሰው በእንደዚህ አይነት ነገር ፍሪ ግራ ስለገባው ነው አሁን ቀጥ፣ ይበቃል። እሺ ከአንተ ጋር ፐርሰናል ችግር የለብኝም። ስለ እህቶቼ ጉዳይ ድብና አድርጎ ያገባኛል፣ ምክንያቱም እህቶቼ ስለሆኑ እዚህ ጋር ሲወድቁ የሆነ ቦታ ሲወድቁ ነ አንሺ የምትባለው መሲና፣ ከእኛ በላይ የሚያከብራቸው የለም ከእኛ በላይ የሚወድቅላቸው የሚሞትላቸው የለም ከእኛ በላይ እሱን ለእኛ ትተዋለ፣ እዚህ ጋር እንድትይዝ እንፈልገው። ሁለተኛ ደግሞ ከዚህ በፊት ከአምስት ወር ይሁን ከስድስት ወር በፊት በዚህ ጉዳይ ላይ እኔ በትክክል አሁን ምናልባት ቁጥሩ አጠፍቶ ሊሆን ይችላል፣ መታ ዋትሳፕ ላይ መታ ረጁ አለች፣ እነ አብርሽና ሩታ የሚባል ጉሩፕ አለ። እነዚህ ልጆች አውጡ በተባሉ ቁጥር እያዋጡ፣ ከፈለግሽ ብለን ደረሰኞችን አስወጥቼ ልክል። ለምን ተሰጠ፣ ለምን ተደረገለህ፣ እኔ አያገባኝም። ግን ስለ እህቶቼ ድብና አድርጎ ያገባኛል። ሳሙ ማልሳሙ ለእነዚህ ልጆች የምታደርጉትን ነገር አቁሚ የማለት መብት አለኝ። ነገ እምላችኋለሁ፣ ከነገ ወዲያ እምላችኋለሁ። አልተደረገልኝም ወይም ደግሞ ያደረገልኝ ሰው የለም አያረጉልኝ የምትል ከሆነ ደግሞ እሱ ስራ ያውጣት፣ ኢትስ ኦኬ። ሲቀጥል ደግሞ የሆነ ነገር ሲባል ሰውን ለማናደድ ወጥተው እንደዚህ ይላሉ። ማንን ነው የሚያናድዱት? ማንም እኮ አይናድድም። የምትጎዳው እሷ፣ የምትወድቀው እሷ። ምን አገባል? ግን ይሄን ነገር ማስቆም የምችለው አንተ ነው። ምክንያቱም ተደርጎላችኋል እያሉ ህዝብን እያነሳሱ ከሆነ ያውሸን ማስቆም የምችለው አንተን ነው። ምክንያቱም አንተን ነው የሚሰሙት። ገባህ አይደል? ሳይደረግላችሁ እየተደረገ እያደረጉ ነው እየተባለ ከጀርባው የሚመጣው ነገር ውሸት እንኳን ሆኖ ከሆነ ከሆነ ምክንያቱም እኔ ተከትዬ የሚሄደው ከሚሉት አንፃር ነው እየተደረገልኝ ከሆነ ኦፍኮርስ እናገራለሁ። እህቶቼ ናቸው ምክንያቱም ሲወድቁ ምን ሲሉ የሆነ ቦታ ወደቁ ሲባል መሲ ብርጅ ውስቶና ሄዳ ሮጣ ሄዳ የምታነሳው ወይ አንተ አይደለም ወይ ሌላ ሰው አይደለም። ምክንያቱ እዚህ ያለውን ነገር እያንዳንዱ ቦታ የሚወድቁትን ልጆች እናንተ አተዩ፣ እናንተ አተዩ። ከዛ ሲቀጥል ደግሞ ክብር ላልከው አንተ በስርዓቱ ክብር ትሰጣቸዋለ። አንድ ቪዲዮ አለ እኔ እኔ ፔጅ ላይ የሆነ ጊዜ አንተን ገብተ ገስ ላይ ኬክ ለአንተ ብለው አሰርተው እየቆረሱላችሁ ቦታ እንኳን እንደማሰጣቸው እዛ ቪዲዮ ላይ ያሳያል። ገብተ ማየት ትችላለህ። እናንተም ብለው ኬክ አሰርተው ቁጭ ብለው ጌስት ላይ እናንተ ጌስት ላይ ሆናችሁ ሩታ ፊት ወደዛ ነው የአንተ ፊት ወደዛ ነው ገባ ለእናንተ ብለው ያሰሩትን ኬክ እናንተም ብለው የመጡትን አክብረህ ስታናግራቸው ነው ያላየሁም። አንደኛ አላየሁም። ክብር አለኝ እንኳን ብትል እኔ ሲመስለኝ ለይቱ ብስል እንጂ እነሱ ታከብራለህ የሚል እኔ አንድም እንትን የለኝም። ጋብታ ማየት ትችላለህ። እኔ ራሴ ሪከርድ አርግቼ ወስቸዋለሁ። ክብር አለኝ ካልክ ደግሞ ክብር እንዳለህ ለእነሱ በተግባር አሳያቸው። በጣም ነው የሚከተሉ፣ በጣም ነው የሚወዱ። እኔ የቅናት መንፈስ የለብኝም፣ የመቀኝነት መንፈስ የለብኝም። አልሐምድሊላህ በራሴ ሰርቼ ወጥቼ ምገባኒ ምንም ያንተን የሚያሳየኝ ጉዳይ የለኝም። ግን ስለ እህቶቼ አሁንም ዛሬም ነገም ከነገ ወዲያ ድብን አድርጎ ስለ እህቶቼ ያገባኝ እየሄዱበት መንገድ ጥፋት ከሆነ እነግራቸዋለሁ። የመቀበል ያለ መቀበል ሲቀጥል በግ የሚባሉት ደግሞ ለምን መሰለህ በጎች ምናምን የሚባሉት እኔ ምላቸዋለሁ። አንዳንዴ ግን ምላቸው የሚሉት የሆነ ነገር ሲባሉ አንቺ ሸርሙጣ ብላ መታ ትሳደባለች፣ አንቺ የሆነ ነገር ብላ መታ ትሳደባለች። እኔ ከሷ ጋር ጉዳይ አለኝ፣ የሚጠቅማትን ነገር ወጥቼ ስነግራት መታ ከሰደበችኝ ኦፍኮርስ ዛሬ ነገም ከነገ ወዲያ ለሚቀጥለው ማመድ በግ ነች። መታ የሚጠቅማትን ነገር ነግሪያት መታ የምትሰድበኝ ከሆነ በግናት። ገባህ አይደለም ሰው። እኔ ከአንተ ጋር ፐርሰናል ችግር የለብኝም። ስለ እህቶቼ ግን ነገም አሁንም ጥፋት ላይ ከሆኑ እነግራቸዋለሁ። ንኪ ስሜ ስለጠራ ነው። በነገራችን ላይ ማቲ መሲ ብሏል ስላሉ ማቲን ነው እና ተስፍሽን እና ረጁን ነው የማውቀው፣ ሌላ ሰው አላውቅም። በነገራችን ላይ ምክንያቱም ብዙ ጊዜ በስራ ስለማሳልፍ ማለት ነው ነገር ግን እኛ ማቲን የመናገር መብት አለን። ምክንያቱም ማቲ ወንድማችን ነው። አረብ ሀገር ነው ያለው ያለው ነገና ቸግሮናል ብንለው ወዶ ሳን በግዱ ሮጦ የሚመጣልን ወንድማችን ነው። ናቲን የመቀጠቅ መብት አለን መብት አለን። እሱም ነገ እኛን የመናገር መብት አለው። እኔ ግን አብርሽ አይ ቲንክ አብርሽ ይመስለኛል። ስምክ ለአረብ ሀገር እህቶቼ አዝናለሁ ስትል በነገራችን ላይ መግባት አልፈለግኩም። አንድ ጊዜ አዳምቲ በመጀመሪያ ደረጃ እናት ንግግርሽ ደስ አይልም። እኛ ልናወራ የመጣንበት መንፈስና ያንቺ ወጣ ያለ ነው። በመጀመሪያ ደረጃ ማለት ነው የምትናገሪው ነገር ከሌለሽ አሁን እኛ እያወራ ነው። አንቺ የምትናገሪው ነገር ከሌለሽ መውጣት ትችያለሽ።

መሲ መ አ ተረጋ መሲ ተረጋጁ። አሁን እስ እያለን እየተወያየን ያለን እነዚህ ሰዎች ብር በልተዋል ስለተባሉ፣ ቅድም ረጁ ኦንላይን ላይ ስለነበረች ሜንሽን ተደረገ። መሲ ብሉ ሲሆን እንዲያውም ያለችው አሁን ነው። እንትና የነገረችኝ ረጁ ሶል ምናምን ተብሎ ተጽፏል። ከዛው ብር በልተዋል ሲባል እሺ ብዬ ረጁን ስላየኋት ኦንላይን ላይ አስገቧዋል። ረጁን ምንድ ያት ረጁ በየው አብርሽ አጠገብ ያለው የትኛውን ብር ሚበሉ በጠይቁ እና ነገር ብዬ እና እሷ ስለምነበበ እና ተስፊሽ ደግሞ ይህን ነገር ስለማ ተስፊሽ ውረ ስለ እኔ ሰምቻለ ስለማ ሆናለ ብሎ ስሌን አረገ። አሁንም አንቺ ጥያቄ ካለሽ እነዚህ እነዚህ ሰዎች ማለት የተበሉ ሰዎች አሉ ምናምን ወይ ደግሞ እንደዚህ ሆንናለ ያሉ ሰዎች ካሉ እንዲመጡ ማለት ነው። ገባሽ አለ ሳንቲማሽን ተወስደዋል ብዙ ነገር ነው የተባለ። ይሄ ነገር ምንድን ነው? ለምሳሌ አንቺም አሁን ቅድም

ሳምንቱም የሕማማት ስለሆነ አይ ቲንክ እኛ መንገር ያለብንን ነገር እንንግን ነገርለን ያለውን ነገር ጥያቄም ከሆነ እንጠይቃለን። ማቲን ጥያቄ ልጠይቀው፣ ማቲ ኦርቶዶክስ ነው አይደለም? ለምን በዚህ ጾም ሰዓት ለምን እነሱ ሰማው ጠይቋለሁ፣ እሱ ይመልስልኝ። ማቲ ለምን በዚህ ጾም ሰዓት አደረኩ? አንደኛ ይሄ ማቲ ጠየቅ፣ እኔ ማቲ ማናገር ከፈለኩ ሲጀምር ጥያቄ ካል እንደው ይጠይቃሉ። ማቲ ውጭ ላይ መጣ ይችላል። አብርሃም ግን አንድ አንተ ጥያቄ ልጠይቅ፣ አንዴ እኔ አብርሃም፣ አንተ ጥያቄ ልጠይቅ። እውነት ለአረብ ሀገር ሴቶች የምታዝን ከሆነ የምትወዳቸው ከሆነ መቼ ነው አረብ ሀገራቶች ላይ ብዙ አይነት ችግሮች ሲፈጠሩ ዩቲዩብክ ላይ ቲክቶካችሁም ላይ ሾ ከማሳየት ውጪ አንድ ቀን ለዚህ አረብ ሀገር ድምፆኛለሁ የምትለው ቪዲዮ አለ? ቆይ አንደኛ ይሄን ትነግረኛለች። ሁለተኛ ነገር ደግሞ በራሳችሁ ላይቭ ላይ ነው የወር ደመወዜ ተበላ እያሉ ደረት እየደቁ በቪዲዮ የመጠኔ ቴሌቪዥን ይገዛልክ፣ ለምን ሙሉ ቡርች ከሊፋን አይገዙልም? አይ ዶን ኬር። ወደሽ ከተደፋሽ ቢረግጡሽ አይፋል ነአመዳም እያለች ለእናንተ ጎጆ በሙያ ምስል ከግርድና ወጣም ገረድ ነው ስሟ እኛ ግን ወደድክም ጠላህም አብርሽ እኛን አይወኩሉም እንደዚያ ይሄ ለሆኑ ጥንዶች ምናምን ጉሩፕ ሰብስቤ ምናምን እነሱን ሆዳቸው ልሆን አበዳን አላደርገውም እኛን አይወኩሉም አረብ አገር ላይ ያሉትን የዛን ምላሻችሁን ደግሞ ሰርጋችሁ ላይ ታችሁታል አስር ሰው ነው የተገኘው ስለሰሙን ነው አስር ሰው የተገኘው አብርሽ እኛም እኮ ወንድማችን ነቃ አንተ ሰርግ ላይም እኮ መምጣት ነበረብን አይደል እንደንትኖ ማለት ነው ግን ያደረጋችሁት ምንድን ነው የብሽሽቅ አደረጋችሁ በማይሆን ሰዓት እውነት ለተዋህዶ ክብር ቢኖራችሁ ራሱ ለየትኛውም እምነት ቢኖራችሁ በዚህ ሰዓት አታደርጎም ነበር ሲቀጥል እኛ በእናንተ አንቀናም ቀንታችሁ ነው ስትል ቅድም ሰምቻለሁ እኔ ቅርታ አድርግልኝ እምቀናው አረብ ሀገር ለፍታ ቤት በሰራች አረብ ሀገር ለፍታ ኑሯን በቀናች አረብ ሀገር ለፍታ የእናቷን ጓዳ በቀየረች ሴት እንጂ የአረብ ሀገር ለፍታ ነአመዳም ያለች ቲቪ እና ቴሌቪዥን ለገዛች ልብስ አረንጓዴ፣ ቢጫ፣ ቀይ ገስት አሰፍታ የሰውሰር ድላሙቅ ለምትል አይዶንኬር አይመለከተኝም። ነገር ግን አብርሽ እኛም የተቃወምን ጠልት ከጥላቻ አይደለም። በነገራችን ላይ አብርሽ ከጥላቻ እንዳታየው ምክንያቱም እዚህ ሀገር ሲወድቁ ሲሞቱ ሲራቡ ምን ሲሉ የሚመጡት እኔ ጋር ነው። አብርሽ ጋር ይሄዱ ወይ ናቲ በአቅራቢያቸው ካሉ ናቲ ጋር ሊሄዱ ይችላሉ። እናንተ ጋር አይመጡ። ስለዚህ እኛ የተናገርናችሁ በዚህ አንግል ነው። በክፉ አንግል አትውሰዱ። አንተ ራስህ አብርሽ ስለሚመለከተ እውነት አንተ አረብ ሀገር ምትወዳችሁ አላችሁ አይደል? ለምን ይሄ ቫኬሽናችሁ ሆስፒታል ውስጥ የታመሙ እዚህ ዱባይ ውስጥ ማት ይዛሃቸው፣ እውነት አንዳንዴ የምትላላችሁ መሰላችሁ እኛ ስንረዳ እግዚአብሔር አይንም ሙድ አትያዙ። ሄዳችሁ ሄዳችሁ እያየናችሁ ጎብኗቸው እስር ቤት ያሉ አሉ፣ ፓስፖርታቸው ተቀምቶ ሆስፒታል የተኙ መድኃኒት መግዣ አለሁ፣ እነሱን ጎብኟቸው። እነሩታ እነማን እነማን ተሰባስባችሁ ማቲ፣ ድራይቨሩን ለእኛ ያዘጋጃችሁትን ፍሪ ድራይቨር ለእነሱ አድርጉና እና አብርሽ ሄዶ ጎብኝተው ሁለት ሰው እንኳን ወደ ኢትዮጵያ ያስገቡልን፣ የዛን ሰዓት እኛ ከአብርሽ ጋር እንስማማለን። ማለሽ ላስ ይሄ ነው። ሌላው ማቲ፣ እኔ ደውዬ ከአንተ ጋር አወራለሁ ነው እንዳትቀሪው ደግሞ ፕሮግራም አለ እዛው እናወራለን። ላይ ሰፋ አድርጊ ሳት ስቂ ነዋ በዚህ አጋጣሚ ብዙ ነገር እኔም ልጠይቅና ኖርማሌ እንደ አንድ ክሪኤተር ዩትዩብ ክሪኤተሮች ናችሁ፣ ብዙ ተከታዮች አሏችሁ። ከዛሬ ሰርታችሁም እንግዲህ እግዚአብሔር የሚያውቀውን ስራ ሰርታችሁም ከሆነ ይሳየው ያው ብዙ ነገር